እስከ ፍጻሜው አብራችን ቆዩ። ከደወሌ ወደ ድሬዳዋ የሚጓዝ ባቡር ከቆመ ባቡር ጋር ተጋጭቶ የአስራ አራት ሰዎች ሕይወት ማለፉ ተሰማ። መነሻውን ከደወሌ አድርጎ ወደ ድሬዳዋ ሲጓዝ የነበረ ባቡር በሶማሌ ክልል ሼሊ ወረዳ በደረሰበት አደጋ የ14 ሰዎች ሕይወት ማለፉ ተገለጸ። ባቡሩ ጥቅምት 10 ቀን 2018 ዓ.ም ለሊስ 8 ሰዓት አካባቢ በደረሰበት አደጋ የ14 ሰዎች ሕይወት ሲያልፍ፣ 29 ሰዎች ከባድና ቀላል አካል ጉዳት እንደደረሰባቸው ታውቃል። ሪፖርተር ከድሬዳ ኮሚኒኬሽን ቢሮ ባገኘው መረጃ አደጋው የደረሰ ለጠገና ከቆመ ሌላ ባቡር ጋር በመጋጨቱ መሆኑን ከባድ ጉዳት ደርሶባቸው የሕክምና ክትትል እየተደረገላቸው ያሉ ሰዎች በመኖራቸው የሟቾች ቁጥር ከ14 ሊበልጥ እንደሚችልም ተገልጿል። አደጋው የደረሰው የድሬዳዋ ደወሌ ምድር ባቡር ድርጅት በሚያስተዳድረው ባቡርና የባቡር መስመር ላይ መሆኑን፣ ይህም የኢትዮጵያ ምድር ባቡር ኮርፖሬሽን ከሚያስተዳድራቸው ባቡሮችና የባቡር መስመሮች የተለየ እንደሆነ ለማወቅ ተችሏል። አደጋው የደረሰበት ባቡር የህዝብ ማመላለሻ መሆኑን የድሬድዋ ጅቡቲ አስፋልት መስመርን አቋርጦ የሚጓዝ የቀድሞ በከሰል የሚሰራው ባቡር መሆኑ ታውቋል። ከድሬደዋ ወደ ደወል የተዘረጋው የምድር ባቡር መስመር 28 ኪሎ ሜትር እንደሚሸፍን በድሬደዋ በሶማሌ ክልል የትራንስፖርት አገልግሎት እየሰጠ እንደሚገኝም ተገልጿል። ከ120 ዓመታት በላይ ያስቆጠረው የድሬደዋ ደወል የምድር ባቡር ድርጅት በሳምንት ለሁለት ቀናት የትራንስፖርት አገልግሎት የሚሰጥ ሲሆን ከ25 ዓመታት በላይ አገልግሎት መስጠት ማቆሙ አይዘነጋም። በ2014 ዓ ም የሚኒስትሮች ምክር ቤት የድሬዳዋ ደወሌ የምድር ባቡር ድርጅት በሚል ስያሜ በድሬዳዋ ከተማ አስተዳደር ስር እንዲሆን በወሰነው መሰረት ስራውን መጀመሩ ይታወሳል። የሰውና የጭነት አገልግሎት የሚሰጠው ድርጅቱ እንደ አዲስ ተቋቁሞ ስራ በጀመረበት ወቅት ከአስር ዓመታት በላይ ስራ አቁመው የነበሩ ባቡሮችን በማደስ ነበር አገልግሎት መስጠት የጀመረው። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታትልኝ። አመሰግናለሁ። ራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላቸው አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር